አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የበረሃዋግብ ኢትዮቻ ተከታዮች በእያናችሁበት የአለም ዳርቻ ሰላማችሁ ዝትበልልኝ እያልኩኝ ዛሬ የሚጀላችሁ መጥቻለሁ ኢንሻአላህ። በስደት ቆይታ የሰራሁትን ቤት ላሳያችሁ ማለት ነው ማሻ መቅደላ ወረዳ ላይ። በዚሁም አጋጣሚ መግዛት የምትፈልጉ ካላችሁ በውስጥ ታናግሮኛላችሁ። ስልክ ቁጥሬን ዲስክሪፕሽን ላይ አስቀምጣለሁ ማለት ነው። ንሻላ እና ቤቴ እንደምታዩት ያው አልቆለታል። ሙሉ ለሙሉ ባይባልም፣ ያው ቤት ተሰርቶ አያልቅም። የሚስተካከል ነገር አያጣውም። ግን እኔ በእኔ ልክ ጨርሻለሁ ብያለሁ። የሚስተካከልም ነገር ይኖረዋል። እንግዲህ ውስጡ ቀጥታ እንደዚህ ይመስላል። ቀጥታ ይሄ የምታዩት ኮርኒሱ የሳሎን ነው። ኮርኒሱ የላስቲክ ነው፣ የላስቲክ ኮርኒስ ነው። በዚህ መልኩ እንዴት እንደሚያምር ዩት ላይ ይኸው። ይሄ የሳሎን ኮርኒስ ነው። ቀለሙ የግርግዳው ቀለም እንደሚታያቸው ሳሎን ነው። ይሄ ወዴታች ደግሞ ኮሊደሯ ናት ማለት ነው። እና ግዴታ ጅብሰብ ማድረግ የለብንም እድሜ ለመጨረስ ካልሆነ በስተቀር እንደዚህ በአጭሩ አድርገን ሀገራችን መግባት እንችላለን። እኔ እንደዛ አድርጌ ነው ያሰራሁት። በእንደዚህ አይነት መልኩ ማሰራት ለፈለጋችሁ ይሄ የላስቲክ ኮርኒስ ነው ማለት ነው። ይህቺ ደግሞ ደሞ የምታዩት እቃ ቤቷ ናት። እቃ ቤቷን በዚህ መልኩ እንደምታዩት አልቆላታም፣ ኮርኒሷም እንደምታዩት ማለት ነው። እሺ የጅብ ሰው ነው የሚመስለው። ሀቂቃ ግማት ማተ ኤላስቲካ ይመስለኝ ይሄ ደግሞ ወደዚህ መግቢያው መኝታ ቤት ያው ሁለት መኝታ ቤት አለው። የማሻ ቤት እንደምታውቁት ሁለት ክፍል መኝታ ቤት አለው። ይሄም የመኝታ ቤቱ ኮርኒስ ነው ማለት ነው። አይው እንደምታዩት ሰፊ ነው። ያው የሚስተካከል ነገር ውስጡ ላይ አይጠፋውም። እቺ ደግሞ ሻወር ቤት ናት። ሻወር ቤቷ ወደታች የተተወችው እንደዚህ ልሾ ለመደረግ ነው። የጅፕሰም ከተደረገ ስለሚርስ በውሃ ሌላ ወደ ላይ ኮርኒሷና ከታች ሳሀኑ ምናምን አልቆለታል። ግን ወደታች እቺ ልሾ ትደረጋለች ተብሎ ነው የተተወው ማለት ነው። ወደዚህ ደግሞ ይሄው ጓዝ አለው ገና አልወጣም፣ የተሰራራበት እንጂ ይሄም መኝታ ክላስ ነው። አንደኛ መኝታ ክላስ ነው። ኮርኒሱም እንዲ ብታውት በዚህ መልኩ ማለት ነው። በዚህ መልኩ ጽድቅ ብሎ ተሰርቷል። ኮርኒሱ ይኸው እንደምታውት ልሾም ተደርጓል። ወደ ውጭ ደግሞ አጥሩ በቆርቆሮ ዙሪያው ታጥሯል። እንደዚህ አዩ ያው ወደ ውስጥ ወደ ውጭ በጣም ስላልወጣ ከተማው በደንብ አይታይም እንጂ አጥሩ የግቢያ አጥር እንደዚህ አሳጥር ያለው በቆርቆሮ ማለት ነው። ወጥቼ ሰርቪስ አለው ከኋላ መግቢያ እንዳያችሁ እና እንደምታዩት ያው መግቢያ ላይ ያሳየኋችሁ ሰርቪሱ ነው። ሰርቪሱ ሀልክ ታስሮለታል ገና መመረቅ ይቀረዋል። እንግዲህ መጨረስ ሲቀረው ሰርቪሱ ነው ሌላው ዋና ቤት አልቆለታል ማለት ይቻላል ማለት ነው። ግን አንደኛ ግርፍ የመጨረሻ ግርፍ ይቀረዋል። ጊዜው ሽንት ቤት እንደዚህ ያለው በቃ ሁሉም ነገር አልቆለታል የውስጡ ማለት ነው። ዋናው ደግሞ አጥር ነበር፣ አጥርም ታጥሮለታል። ውሃ ቅርብ ነው እዛው አካባቢ። መብራትም ያው ትንሽ ነው የሚፈጥረው ይገባለታል ማለት ነው። ደርሷ ገቡ እና ቤቱ ይሄን ይመስላል ማለት ነው። ገባ ወረዳ ላይ ያለ ቤት ነው ማለት ነው። መግዛት የምትፈልጉ ካላችሁ ምናልባት